ትግራይ በትግርኛ ይዘፍንና ሀይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም፣ እንዳው ትግራይ ውስጥ ያለው ሽሬ ይልና ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ሽሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። መደባ የሚለው በፕሮናውንሴሽን በጊዜ ብዛት መደባ ያሉት እንጂ መደ አባይ ነው ልካው፣ መደወላቡ እንደሚባለው መደ አባይ ኦሮሞ። አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ ኤርትራ ውስጥ ባረንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት፣ ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። ይህንን ከታሪክ አንጻር ነው ብዙ ጊዜ የማውራው። ታሪክ ነው ብዙ ጊዜ የማጠቁረው። አንዳንድ ሰዎች ታሪክ ስናገር ታሪክና ፖለቲካ ልዩነቱን ስለማያውቁ ፖለቲከኛ ወይም አሁን አክቲቭ ፖለቲካ ውስጥ ኢንቮልቭ ያደረግኩ ምናምን ይመስላቸዋል። አብዛኛው ደግሞ ይሄ ፖለቲከኛ የሚሆኑ ሰዎች ታሪክን አይፈልጉም፣ እውነትን አይፈልጉም። አንዳንዱም ደግሞ በቂም እውቀት የለውም በታሪክ አጋጣሚ ወደ ስልጣን የወጣ ነው። አዋቂ ነን የሚሉ እውነተኞች ነን የሚሉ ጥግጥግ ይዘው ሲቆሙ ነገሮችን ፈርተው የማይፈሩ ሰዎች ወደ ፊት ለፊት መጥተው በሌለ እውቀት አንዳንድ ነገሮችን ለመተንተን ይሞክራሉ። ያንን ለማረም ጥረት ስታደርግ ደግሞ ይፈርጁሃል ወይ ይጠሉሃል ወይ ያስፈራሩህ አይ ወይ ሊገሉህ ይሞክራሉ ከዛ አንጻር ነው እንጂ ኢትዮጵያ የሚለው ስም እኮ ማንንም አልጎዳም ስርዓት ነው የሚጎዳ ስርዓት አሁን የአጼ ቴዎድሮስ ወዲህ እንጀምርና የአጼ ቴዎድሮስ ስርዓት የአጼ ዮሐንስ ስርዓት የአጼ ምንልክ ስርዓት የፈጠራቸው የአጼ ኃይለስላሴ ስርዓት የመንግስቱ ኃይለማርያም ስርዓት የመለስ ዜናዊ ስርዓት እነዚህ ስርዓቶች ሰዎቹ የሚያራምዷቸውና የፖለቲካ አመለካከቶች፣ ቅኝቶች፣ ትርክቶች ናቸው የሚያበላሹት እንጂ አገሩ ስሙ አይደለም እኮ። ያንን ለይቶ ማወቅና እኔ አሁን ሰውየው ስለጠራውና ሰውየው የኢትዮጵያ ፕሬዚደንት፣ ወይም ጠቅላይ ሚኒስቴር ስለሆነ ከሱ ጋር ኢትዮጵያ መጥላት የለብኝም። ኢትዮጵያ የእኔ ሀገር ናት ማለት ነው። እንደ ሀገር፣ እንደ ስም ከወሰድከው ደግሞ የአያት ቅድመ ያቶቻችን እንግዲህ ራቅ ያለ ነው፣ ያው አያት ቅድመ ያ ስለሚባል እንጂ ከዛም ያለፈ ነው። የነዛ የጥንት አባቶቻችን ስም ነው፣ የጎሳም የሀረግም ስም ነው ማለት ነው። ሌላ በኩል እንጂ ዝም ብሎ አሁን ግሪኮች ግሪክ ጥቁር ሕዝብን አይቶ ፊቱ የጠቆረ ነው ብሎ ነው ኢትዮጵያ ያለው ተብሎ የተጻፈው የውሸት ትርክት ነው። አሁን እሱ ለምሳሌ የውሸት ታሪክ ነው። ኢትዮጵያ የሚባለውን ሰው መጥተው በስሙ ጠሩት እንጂ መልካቸው ምን ይመስላል ለሚለው ጥቁር ነው ወይም ቡናማ ናቸው ዳርክ ናቸው ብለው ማብራሪያ ሰጡበት፣ ካልሆነ በስተቀር እንጂ ስሙን እነ ግሪክ አይደለም ያወጣው። ብዙ የተበላሹ ታሪኮች አሉ እና የራሳችን ነው ማለት ነው። ኢትዮጵያ የሚለው ስም ሲጀመር የዚችኛ ኢትዮጵያ አሁን ያላት በካርታ የምናውቃት ኢትዮጵያ ስም ብቻ አልነበረ። አፍሪካ በሙሉ በጥንት ስፔኖች ካርታ ላይ ኢትዮጵያ ይባል ነበር አፍሪካ ከመባሉ በፊት የህንድ ውቅያኖስ ኢትዮጵያን ኦሽን ወይም ኢትዮጵያ ውቅያኖስ ይባላል። የፓስፊክ ውቅያኖስ ወይ ሰላማዊ ውቅያኖስ የምንለው የኢትዮጵያ ውቅያኖስ ይባል ነበር በጥንት ካርታዎች ላይ ማለት ነው። ስለዚህ አገሩ ይሄ አፍሪካ ራሱ ኢትዮጵያ ይባል ነበረ። ከዛ ጊዜ ጀምሮ ነው እየተቆራረጠ ኋላ አፍሪካ አፍሪካም በአክቹአሊ አፋር ከሚለው አፋር ያን ከሚለው ነው የተወሰደው፣ ከኛው አንዱ ጎሳ ዳር ላይ የነበረ ታዋቂ የነበረ በንግድ በምን እስከ ውጭ እስከ ስፔን ምናምን ይነግዱ ነበረና በመርከብ በምን እየሄዱ ያው ከነሱ ነው የተወሰደው። እሱም ቢሆን ከዛው ከኛ ከኢትዮጵያ ያልወጣም ስሙም ቢሆን ቢቀየርም ከዚሁ ነው የተወሰደው። ለምሳሌ አራተኛ አንደኛ ኢትዮጵስ ሁለተኛ ኢትዮጵስ አራት ሶስተኛ ኢትዮጵስ አለ። አራተኛው ኢትዮጵስ የት ይቀመጥ ነበር? መረዌ ላይ ነበረ መቀመጫው እንደገና አራተኛ ኢትዮጵስ ሚስት ሲያገባ ሚስቱን ከአክሱም ነው ያገባው። አሁን አክሱም ያለችበት ከተማ ግንቡ ነው ይሄ ሐውልቱ ያለበት ማለት ነው። አክሱም ላይ ደግሞ ያኔ ሲያስተዳድሩ የነበሩት አጼ ፈንታሌ ናቸው። አጼ ፈንታሌ ደግሞ ከኦሮሞ ዘር ግንድ ናቸው። አሁን የፈንታሌ ወረዳ እዚህ ምስራቅ ሸዋ ላይ አለ። በኋላ ደግሞ የዘር ግንድ እንደሆነ ማለት ነው፣ አንድ ጎሳ የሚጠራበት ስም ሆነ። የአጼ ፈንታሌ ልጅ ንግስት ሳዶኒያን አግብቶ አራተኛ ኢትዮጵስ ምረዌ ላይ ቁጭ ብሎ ተላልኮ ነው ሚስት የሚወስዱት ነገስታት። ልጆች ከነገስታት ነው የሚያገቡት በጥንቱ ታሪክ ማለት ነው። ስለዚህ ተጋቡ፣ አክሱማን ወይም አክሱማ የተባለው ወለዱ ማለት ነው አክሱማ በሱ ስም ነው አክሱም የተሰየመችው፣ በስትሪም ራሱ ማለት ነው። ስለዚህ አሁን ኦሮሚያን ገነጥላለሁ ምናምን ብሎ ኦኔግም ራሱ ሲነሳ ማለት የቱ ሊገነጥል ነው? አክሱም ራሱ ጥንት የቅድመ አያቶቹ ቦታ የነበረ ነው። የቱን ገንጥሎ የቱን ይተዋል ነው እና ልትገነጥለውም አትችልም፣ እንዲሁ እየተቆራረጥን የበፊቱ እንደዛ እያጠፋን እንሄድ ካላልን በስተቀር። በሚሉ ዙሪያዎች ላይ ነው በብዛትም አውራው ከታሪክ አንጻር እና ምንድን ነው ማለት የፈለግኩት እዛ አይገነቡ ስለ አክሱም ነገር ያለው፣ አክሱም ላይ አጼ ፈንታሌ ነበሩ ብያል። ልጃቸውም የልጃቸው የሳዶኒያ ልጅ ነው። ሳዶኒያ ማለት በነገራችን ላይ አራተኛው ኢትዮጵስ ያገባት ሱዳን የሚባለው አገር በእሷ ስም ነው የተሰየመው። የምትወደድ ንግስት ስለነበረች በአጼ ፈንታሌ ስም ነው። መጀመሪያ ኑቢያ ነበረ የሱዳን ስም። ከዛ በኋላ በሳዶንያ ሳዶንያን ስለ ስለወደዷት ሱዳንያን ሳዶኒያን ብለው በእሷ ስም ተሰየመ ማለት ነው እና የሱዳን መንግስት ወይም የአገር ስም ራሱ የአንድ ኦሮሞ ሴት ልጅ ስም ነው ማለት ነው በአጭር ቋንቋ። ስለዚህ ሩቅ ነው ይሄ፣ የምትለየው አይደለም። እዚህ ጋር ነው አስተዳደሩ የጀመረው ማለት አትችለም። ወደ ኢትዮጵያ ዋደ አሁኗ ኢትዮጵያ እና ኤርትራን ንምጣና ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። ብዙ የነጭ ታሪክ ጸሐፊዎች ጽፈዋል፣ ሪፈረንሶች አሉ። ቦታው ላይ ደግሞ አሁን አሻራው የምትፈልገው ምታገኘው አለ። ለምሳሌ ባሬንቱ አለ ኤርትራ ውስጥ ባሬንቱ እና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ነው መጀመሪያ እና ባሬንቱ አሁን እዛ ያለው ስሙ ራሱ አለ ማለት ነው ታገኘዋለህ፣ ኤርትራ ውስጥ ወደዚህ ወደ አክሱም ስትመጣ ደግሞ አሁን ነገር ያለው አክሱም ብቻ አይደለም። መደባይ ዛና የሚባል ከ62ቱ የትግራይ ወረዳዎች አንዱ ወረዳ ነው። መደባይ ኦሮሞ የሚባል ነበር። እዛ መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው ልካው። መደወላቡ እንደሚባለው መደ አባይ ኦሮሞ፣ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ አብዛኛው የድሮ ሰውም ኦሮሞ ብቻ ሳይሆን ኩሾች ውሃን ተከትሎ ነው የሚኖሩት። ይሄ አባይን ማለት ነው እና ጣና አካባቢ ስለነበሩ ከዛ ወደ ላይ የሄደው አንዱ ጎሳ ከመደ አባይ የመጡ የመድ አባይ ጎሳዎች መደባይ ጎሳዎች ሆኑ። አሁን ቋንቋቸውን ረስተው ትግርኛ ተናጋሪ ሆነዋል ማለት ነው። እዛ አሉ። ስለዚህ አሁን ወደ ጥንት ዘሬ ሊመለስ ቢል መደባይ አካባቢ ያሉት ትግሬዎች በሙሉ እኔ ኦሮሞ ነኝ ብሎ ክሌም ሊያደርግ ይችላል ማለት ነው። አክሱም አካባቢ ያሉት ኦሮሞ ነን ብሎ። ሌላው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው ስለዚህ ከዛ ጀምሮ ይሄ ህዝብ፣ አሁን ግን ኦሮምኛ ተናጋሪ አይደሉም። እዛ ጋር ያሉ ሰዎችን ስታያቸው ዝም ብለ ማለት ነው። ያ ብቻ አይደለም የአሸንጌ ኦሮሞ የሚባለው፣ የራያ ኦሮሞ የሚባለው፣ የአሰቦ ኦሮሞ የሚባለው። ይሄ አሰቦ የሚባለው የንግስት ሳባ ዘሮች ናቸው። እነዚህ ደግሞ የአሰቦ ኦሮሞዎች ሂዳ ከንጉሥ ሰለሞን ጋር ምንሊክ ወልዳ የመጣቸው ስለዚህ ግማሹ አይሁዳዊ ግማሹ ኦሮሞ የሆነ ልጅ ነው ማለት ነው። ከዛ በኋላም ዘሮቿን እያገባች ስትሄድ ሁለተኛው ላይ ሲጋባ የቀጠለው ልጅ 25 ፐርሰንት እየሆነ 13% የሆነ አይሁዳዊነት ደም ከውስጡ እያለቀ ከስሙ በስተቀር ወደ ኦሮሞነት ነው እየጨረሰ የመጣው ማለት ነው። እድገቱ ራሱ ለምሳሌ አሁን ትግራይ ውስጥ ኦሮሞዎች እንደነበሩ በምን ታውቃለ? ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። ኋላ ጎሳ ስም ሆኗል ማለት ነው። ላሎ ምንድን ነው ብትለው እዛ ያለው የእሱ ዘር ግንድ ላይ ድሮ የወሰደው ዘፈን ስለሆነ የእኛ የድሮ ምናምን ሊለ ይችላል፣ ግን እንደኔ ሊያብራራው አይችልም። አንድ የኦሮሞ ጎሳ ነው ምናምን በሚለው አንጻር ላይ ይሰማው ይችላል ማለት ነው። የኦሮሞ ስም ነው ላሎ። እዛ ብቻ አይደለም፣ እዚ አሁን የሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ዝማች ላሎ የሚባሉ ሰው ነበሩ ላሎ እንግዲህ የኦሮሞ ስም ነው ቃላቱ ምኑም ማለት ነው በሳቸው ስም ነው ላሎ ምድር ተብሎ የተሰየመው ሌላው አይ ጉማ ብሎ ሲዘፍን ታያለ ራያ አሁን ሲዘፍን ጉማ የኦሮምኛ ቃል ነው ብቀላ ማለት ነው ስትዘፍን አንድም የማነሳሻ ስለሆነ ሂድ ተበቀል ብለም ነው የምትዘፍነው የጀግንነት ዘፈን ነው አይ ጉማ ሲል ያንን ነው እና ስነ ቃል ውስጥ ታገኛለህ ማለት ነው ሌላው አንዳንድ ቋንቋ ውስጥ የምታገኛቸው ቃላቶች ናቸው መሰረት የሚሆኑ ። ለምሳሌ ከዛ ውስጥ ብትወስድ ከቃላት ቀርሺ ቀርሺ አሁን በኦሮምኛ ገንዘብ ማለት ነው። ትግርኛ ውስጥም ገንዘብ ማለት ነው። እንዴት ቀርሺን ብር ሊሉ ቻሉ? እንዴት ገንዘብ ሊሉ ቻሉ? ትግሬዎች መሀል ላይ ቀርሺ ነው የሚሉት ብር ማለት ቀርሺ ማለት ነው። በእነሱም በኦሮምኛ ስለዚህ ድሮ የኦሮሞ ቃል ውስጥ የነበረ ገንዘብ ተብሎ እዛው ስለቀረ ብር ብሎ ወስደውታል ማለት ነው። ገንዘብ ብሎ ወስደውታል ማለት ነው። ይሄ እኛ ለምንድን ነው ለዘረኝነት ሳይሆን የምናወራው፣ የኢትዮጵያ ሕዝብ በጣም ተሰባጥሮ የኖረ አብሮ የተዋለደ መዋለድ ብቻ ሳይሆን የነበረ ቋንቋውንም ቀይሮ አንዳንዱ ኦሮሞ እያለ አማራ የሆነ አለ። አንዳንዱ ኦሮሞ የነበረ ትግራይ አሁን ትግርኛ ቋንቋ ተናጋሪ የሆነ አለ። ደሙን አትቀይረውም። ደሙን ብትፈትሻው በዲኤንኤ የምታገኘው የዚኛው ጋር የሚቀራረብ ነው የምታገኘው ማለት ነው። እና በዛ ምክንያት ስለሆነ ከዘር አንጻር ሳይሆን ከቦታ አንጻር ነው። እና እንዴት ይታወቃል ለሚለው አንዱ ይሄን ነው። የመጨረሻው ደግሞ የምትጠቀመው ምንድን ነው፣ የመጨረሻው ሳይሆን ሌላው፣ ቦታ ስሞች ቅድም እንዳልኩት ባሬንቱ እንዳልኩት አክሱማ እንዳልኩት ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም እንዳው ትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ቃላቱም ትርጉሙም ይታወቃል። እንደገና አደግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። እና እነዚህ አደጋራት ተራራ ስለሚባዛበት አደጋራ ተራራ ግንባር የበዛበት እንደማለት ነው እዛ ቦታ እኔ እጅ አላቅም፣ ግን ትርጉሙን ነው የማውቀው። ምናልባት የሄዳችሁ ሰዎች አድግራት የሚባለው ከተማ በተራራ ከተሸፈነ የእኔ ትርጉም ትክክል ነው ማለት ነው። ዙሪያው ተራራ ከሆነ እና የተራራ ከሌለበት ምናልባት እንግዲህ በዛ መፈተሽ ትችላላችሁ ማለት ነው። አዎ እና ግንባር የተራራ ግንባር ወጥቶ የሚታይበት እንደማለት ነው በኦሮሚኛ መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው እና በትግርኛ የተርጉሙ ይኑረው የተረጉሙ ምንም አላቅም ግን በኦሮምኛ እኛ እናቀዋለን፣ ስለምናቀው ቦታውን። እዛ ላይ ሰፍረው የነበሩ ኦሮሞ ለቆ ወደዚህ መጣ ማለት ሳይሆን እዛው የነበረ የኦሮሞ ማህበረሰብ ቋንቋውን ለቆ ዛሬ ትግርኛ ተናጋሪ ሆኗል። አሁን ደግሞ ትግርኛ እንዲሆን ኢቭን የአሸንጌ ኦሮሞ ወይም የራያ ኦሮሞ እስከ ቅርብ ጊዜ አባቶቻቸው አያቶቻቸው ኦሮምኛ የሚናገሩት ራሱ ተገፍቶ ትግርኛ ብቻ እንዲናገሩ እየተገደዱ ነው ያሉት። አሁን ራሱ ለምንድን ነው የሚገደዱት? አንድ ማህበረሰብ ነው እንዲባል ነው፣ ለፖለቲካው እንዲያመች ነው። ታሪክ ግን እንደ ፖለቲካ ስላልሆነ ታሪክ እንዳለ ነው የሚቀመጠው። እንደ ፖለቲካ አይጎተትም ማለት ነው። የመጨረሻው ከመጽሐፍ ነው የምታገኘው። ይሄን መደባይ ያልኩም ቅድም ነው። ቅዱስ ያሬድ የመደባይ ኦሮሞ ናቸው እሳቸው። መደባይ ኦሮሞ፣ መድ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። ይሄንን ከመጽሐፍም ታገኛለህ። ለምሳሌ በአጭሩ ብዙ ሳትሄድ ኢትዮጵያን በቀላሉ ማንበብ የምችሉት የፕሮፌሰር ፍቅሬ ቶሎሳ ላይ ቅዱስ ያሬድ የመደባዊ ኦሮሞ እንደሆኑ ጠቅሰው ጽፈዋል። እሳቸው ደግሞ ዝም ብሎ ፈጥረው ሳይሆን ነጮቹ የጻፉትና የተለያዩ መጽሐፎችን ሪፈረንስ ተጠቅመዋል። ስለዚህ እዛ ላይ ሂደው ማግኘት ይችላሉ ማለት ነው።